ማስፋት እንችላለን። እንደ ኔሽን ማስጠራት እንችላለን። አሁንም እያስጠራ ነው፣ ግን ከዚህም በላይ ማድረግ እንችላለን። ሴቶችን ኢምፓወር ማድረግ እንችላለን። ሴቶች ሆነን የወንድ ስራ የሚባል አይነት ስራ ነው ሞያ ነውና ሴቶችም ግን በተሻለ እንዲያውም በተሻለም ወይ ደግሞ በኩልም መስራት እንደምንችል አደሴም ታይም ደግሞ ውስጥም በሌላ ህይወታችንም ሰኬታማ መሆን እንደምንችል አሳይቶኛል። ሞር ደግሞ የተሻሉ ዜጋን ኢምፓወር አድርጋለሁ ብዬ አስባለሁ። ትጋትን ይጠይቃል።